ተመስገን ተመስገን ተመስገን። ለመስጋና ስላሰባሰብከን እግዚአብሔር ተመስገን። አንዲት ሕፃን ታዳጊ አስፓልት ስትጠርግ ያያታል። ተጠግቷት አንቺ ለምን አስፓልት ትጠርጊያለሽ? እድሜሽ ለስራ አልደረሰም ብሎ ቢጠይቃት አይ እኔ ዛሬ እናቴ ታማ እኔ ከትምህርት ቤት ቀርቼ የእሷን ተራ ለመሸፈን ነው የምጠርገው ብላ ብትመልስለትም ይህን መቆጣጠር አቅቶት የሄደበትን የገበያ ጉዞ ሰርዞ ገንዘቡን ሰጥቷት ባዶ እጁን መምጣቱ

ሰላም ሰላም ቤተሰብ፣ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። አለ ሁላችሁ እናንተስ እንዴት ነው ጤንነታችሁ? ሁሉ ሰላም ነው ወይ? ያላችሁበት ሳምንት ውስጥ እንዴት አለፈ? እኛ እግዚአብሔር ይመስገን በጣም ደህና ነን። ዛሬ ከማለቴ በፊት እሷ ሰላም ትበላችሁ። ሰላም ሰላም ውድ የኛ ቤተሰቦች፣ እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እናንተስ እንግዲህ ዛሬ እኔም ማሚ ያው ሙሽራ መስለን የመጣ ነው። በጣም በጣም ነው የሚያምረው፣ የሚያምር ዲኮር አሰርተን ዛሬ እንግዲህ ማሚ በጣም ትልቅ ሰርፕራይዝ አላት። ከሷ ከራሷ አፍ እንስማ። እሺ ቤተሰብ፣ ዛሬ እንግዲህ በእንደዚህ አይነት በደመቀ ፕሮግራም እንደዚህ በተሰራ ዲኮር ማንን እየጠበቁ ነው እነዚህ ሰዎች ዛሬ ምን እያዘጋጁ ነው ብላችሁ ልታስቡ ትችላላችሁ። ዛሬ እኛ የሆነን ሰው ሰርፕራይዝ ልናደርግ ፈልገን ነው። በጣም ሰርፕራይዝ የሚገባው ከዚህም በላይ የሚገባው ሰው አለና መቼም ይሁን በትንሹም ቢሆን እሱን የምናመሰግንበት ነገር ነው ብለን በዚህ መልኩ አዘጋጅቻለሁ። ትንሱ ወደሽዋል መሰለኝ፣ በጣም ነው የሚያምረው። እንዴ በጣም ታዩታላችሁ ሲመጡ። አዎ ሲመጡ ታዩታላችሁ። በጣም የሚያምር ዲኮር ነው ያሰራሽው። በጣም ጎበዝ ነሽ። እንጃ ከናንተ ራሱ ብዙ ነገር ነው መማራው። ታውቂያለሽ ማሚ፣ አንቺ በጣም መልካም እናት መልካም ሚስት፣ እህ ምሳሌ ሰላሳ አንድ ያለችዋን አይነት ሚስት ነሽ። እውነት ያየውት ማለት ነው ኒንጃ ተጨንቀሽ ይህንን ማድረግሽ። እንጃ አላውቅም። በጣም ደስ ይላል። በእውነት በጣም አመስግናለሁ። ምክንያቱም አሁን ያለ ወጣቱ ምናምን ነው እንጂ አሁን እናቶች ምናምን እንደዚህ ያደርጋሉ። ይሄ ስለማላስ በቃ በጣም ነው ያደነቁ። አድናቂሽ ነኝ። አመስግናለሁ። እና ቤተሰብ ዛሬ ሰርፕራይዝ ላደርኩ ያሰብኩት አስዬ ነው። አስዬ ብዙም ጊዜ እናቶች ናቸው። መልካም እናት በቃ የእናቶች ቀን ተብሎ ለእናት ነው። በጣም ብዙ ጊዜ ሽሩ ጉድ የሚባለውና እናትም አባትም ሆኖ የሚያሳድግ አባት አለ። ልጆቹ ለልጆቹ በጣም በቃ ህይወቱን እስከ መስጠት በእውነት ለራሱ የማይሳሳ ለልጆቹ የኖረ መልካም አባት አለ። እሱ ደግሞ ይሄ ነገር ይገባዋል፣ መቼም ትንሽም ብትሆን ይሄ ነገር ይገባዋል ብዬ፣ አንድም ለምስጋና ሁለትም ለአባቶች ቀን ነበረ ያሰብኩት። አልተሳካልኝም። ያው ለአባቶች ቀን ቢሳካልኝ ደስ ይለኝ ነበረ፣ አስቤ ነበር። አልተሳካልኝም። አሁን ግን ያንንም በመጨመር ያንንም በቃ የአባቶች ቀንንም በመካስ መልካም ባል በማለት እንዲሁም ደግሞ መልካም ስነ ምግባር ያለው ሰው በማለት እሱን ለማመስገን ዛሬ እዚህ ጋር መጥቻለሁ። አላቅም ምን እንደሚሰማው ምን እንደሚል አላቅም። ጽሁፍ አዘጋጅቼ ለታለው በኋላ ሲነበብ በኋላ ሲነበብ ታያላችሁ። በእውነት አስዬን እኔ ይሄ ነው ብዬ ልገልጸው አልችልም። በጣም ልጆቹን በቃ እውነት ከመጀመሪያ ባለቤቱ ስምንት ልጅ ነው አሳድጎ ለቁም ነገር ነገር ያበቃው። በእውነት ልጆቹ ዶክተሮች ናቸው፣ ኢንጂነሮች ናቸው። በቃ ማንም ሳያግዘው እግዚአብሔርን ከመድኃኔዓለም ጋር ማለት ነው፣ ከእግዚአብሔር ጋር ሆኖ እናትም አባትም ሆኖ እነሱን አሳድጎ ለቁም ነገር አድርሷል። ከኔ ደግሞ አራት ልጆችን አሳድጓል። በቃ አላዛር ያው ተምሳሌት ነው ታውቁታላችሁ። ከዛም አልፎ እዮብ አለ፣ ያፌት አለ፣ ፊዶሪያ አለች። እነዚህን ሁሉ ልጆች መምራት በአሁን ሰዓት በጣም ከባድ ከባድ የሆነ ነገር ነው። አላቅም እኔ ስላስዬ ይሄ ነው ብዬ መናገር ይከብደኛል። በቃ እኔ እውነት ቃላት ስለማጣ አሁን ሳወራችሁ እምባዬ ይመጣል። በቃ ራሴን ያስኩኝ ነው ማወራችሁና በጣም ጥሩ አባት ነው። በቃ ያለውን ሳይሰስጥ ይሄ ይገባኛል እስቲ ህይወቴን ልኑር እስኪ ዛሬ በቃ ይሄ የኔ ላይፍ ነው፣ አግብቻለሁ፣ እነሱ በቃ የራሳቸው ጉዳይ ነው ሳይል ልጆቹንም እዛ ባሉበት ትሪት እያደረገ የሚያስፈልጋቸውን እያደረገ በትምህርትም ይሁን በየትኛውም ነገር ሰፖርት እያደረጋቸው አባትነቱን እኔ አላቅም። በቃ እኔ እንጃ በእውነት እኔ ምን እንደምን ራሱ ስለማላቅ ነው ይሄን እያወራዎቹ ያለሁትና ይገባዋል፣ በቃ። በእውነት መልካም አባት መባል ስለሚገባው መልካም አባት ብቻ እውነት አይገልጸው። በጣም መልካም። እኔን እራሱ ሲመከኝ በጣም ብዙ ጊዜ ማንያታቀሽባ ደስታችን ቀን ነው። እና እኔም በመጣሁበት ሰዓት በጣም ብዙ ጊዜ መክሮኛል። ብቻዬን ካላዛር ጋም ቁጭ አድርጎ በጣም ብዙ ነገር እንጃ ብዙ ነገር አስተምሮናል። እና በጣም መልካም ሰው ነው ልጆቹን የሚወድ አዛኝ ነው እና የምሬ ነው። እንደሱ አይነት አባት ስላለን በጣም እድለኞች ነን እና ያው እኔም ልጁ ነኝ እና በጣም እውነት እንደሱ አይነት አባት ስላለኝ በጣም እግዚአብሔርን አመሰግናለሁ። ምክንያቱም አንዳንዴ መወለድ ቋንቋ ነው ብዬ ነው የማስበው። ግዴታ መወለድ የለብኝም ራሱና ልጅ ለመሆን በጣም መልካም አባት ነው እና እኔም በጣም ወድሃለሁ። አስዬ የኔ አባት በጣም ነው የምንወድ አዎ እና ይሄ ብቻ አይደለም። እኔ አባቴ በሕይወት የለም የሱን ቦታ በጣም ተክቶ ማለት በእውነት በቃ አባትነትን እንዳላስብ በቃ አሁን ብዙ ጊዜ የአባቶች ቀን ምናምን ሲመጡ ሲመጣ እኔ በጣም ነው ውስጤ በቃ እንትን የሚለውና አባቴ በሕይወት ኖሮ ዛሬን ያለሁበትን ዛሬን ያለሁበትን ነገር አይቶልኝ ቢሆን በጣም ደስ ይለኝ ነበር ግን እሱ ይሄንን ነገር ተክቶ በቃ ይሄን እንዳላስብ አድርጎ ማሚ ይበላሽ ቤተሰብ ለክሱን ቆይ ሸፍቶኝ አይደለም፣ ቤተሰቡነት በጣም ደስ ብሎኝ ነው። እና ይገባዋል። በቃ የአባቴንም ቦታ የተካልኝ መልካም አባት ነው። እኔ በምንም ነገር የቱንም ቦታ ላይ ባስገባው በቃ የማያሳፍረኝ መልካም ባል በቃ እግዚአብሔር ሰጥቶኛል እና ክብሩን ሁሉ ጠቅልሎ እግዚአብሔር ይሰድ እና እሱን ለማመስገን ነው እዚጋ የተገኘ ነው። አላቅም አሁን አላዛር ይዞት ይመጣል ወደዚህ እንዳይመጣ እዛጋ ጋር መንገድ ላይ ይዞት ነው እና ይዞት ይመጣል እና ቤተሰብ ይሄን ይመስላል። ትንሽ ኢሞሽናል ሁልኩኝ እምባ ይመጣ ቤተሰብ የኔን ባቅርብ ነው ትንሽ እንትን ስል እንባ ዝም ብሎ ይመጣልና ይሄን ይመስላል። እስቲ እናንተም ትወዱታላችሁ። በዚህ መልኩ ደግሞ አዎ፣ ዲኮሩ በጣም ያምራል። እውነት ይኸው ዲኮሩ በጣም አሪፍ ነው። ከፊት ለፊት ሲመጣ ያያል። ይሄንን እያያችሁት ነው። እና ቤተሰብ እንደዚህ ደግሞ መልካም አባት ሆኖ እናትም አባትም ሆኖ ያሳደጋችሁ ሰዎች ትኖራላችሁ። የአባት ዋጋ ተከፍሎ ማያልቅ ነው። በቃ በዝርዝር እንኳን ተወርቶ በወሬ ብቻ አይደለም በተግባር እንኳን አድርጋችሁ አጨርሱትምና አባቶቻችሁ ሳያመልጧችሁ እነት ሞተው እንኳን ሳያመልጧችሁ በሞት ሳይነጠሏችሁ ባላችሁ አቅም የግዴታ የሆነ ብዙ ነገር እንዲኖራችሁ አይጠበቅምና ባላችሁ ነገር ጎብኝዋቸው፣ ላለው ጠይቋቸው ናቸው አስደስቷቸው። በቃ በተገኘ አጋጣሚ ሁኔታ አብራችሁ ብትጫወቱ ራሱ አባትን እድሜ መጨመር ነው አብሮ መጫወት ራሱ እና ያላችሁን ጊዜ ቆጣጥባችሁ አባቶቻችሁን ጎብኙ። ላለሁኝ ሌላ እኔ የማስተላልፈው መልእክት የለኝም። እስከሚመጡ ድረስ ግን አብረን እንጠብቅ። ተዘጋጅተን እየጠበቅን ነው፣ እየጠበቀነው ነው። እየመጡ ነው፣ ከርቀት ይታየናል። አዎ እየመጡ ነው። ምን የሚመስልሽ? አይደለቅም እውነት፣ አይጠብቅም። ደስ ይላል። ግን በጣም ብዙ ነገር እያስተማርሽ ነው። ብዙ ይማራሉ ብዬ አስባለሁ። ነው የፍቅር መምህሮች ናቸው። እንደውም የሆነ ኮሜንት ላይ ማሚ ሰይፉ ላይ ይቅረቡልን ብሏል። አይ ጥሩ ነው፣ እንቀርባለና። አዎ ያው ነው መቅረብ አለባችሁ። ምክንያቱም በቃ ምሳሌ የምትሆኑ ሰዎች ናችሁ። ለብዙ ሰው እየመጡ ነው። አይ እማቲ ዘዋል። በዚህ መሃል ልብሱን አንድ አይነት ነው ያስለው ውያዘው እንዳልተነገረለት አባት የወጣትነት ጊዜውን በወጉ ሳያጣጥም እራሱን በዲስፕሊን የገራ ለዘመኑ ወጣቶች ምሳሌ የሚሆን ስብዕና የገነባ አባት ነው አሰግድ። በእምነቱ የጸና ፈረሃ እግዚአብሔር የተላበሰ ለሰው ልጆች ተቆርቋሪና የሰዎችን መበደል የማይታገስ በእውነተኛ ማንነቱ ሚዛንን ያሳየ አባት ነው አሰግድ ከግማሽ እድሜው በላይ ሰባት ሴት ልጆችን አምስት ወንድ ልጆችን እያሳደገና እያስተማረ የሚገኝ በልጆቹ መሀል ይሄኛው ከዚህኛው ሳይል በእኩልነት በፍቅር ያሳደገ እራሱን ሳይጠብቅ ህይወቱን ለልጆቹ ፍቅር አሳልፎ የሰጠ የበረሃ ወላፈን ሳይበግረው እባብ እፍኝት ጊንጥ ዘንዶን ተጋፍቶ ቤተሰቡን ያቆመ በተለይ የኑሮ ውድነት እሳት እየለበለበው ለልጆቹና ና ለቤተሰቦቹ ያላጎደለባቸውን ያለውን ያልደበቀ ጀግና አባት ብየዋለሁ። የውጭ ግንኙነት አሰግድ ከሰዎች ጋር መልካምና ጤናማ ግንኙነት ያለው ሰዎችን ለመርዳት ሁሌም ቅንና ግልጽ ሆኖ የሚቀርብ ለሰው ልጆች ደህንነትና ለጓደኞቹ ህይወቱን መቃናትን ራሱን አሳልፎ የሚሰጥ የሰጠ እውነተኛ ስብና ያለውና የጓደኝነት ጥግ ያሳየ አባት ነው። ጽናት አሰግድ ባመነበት ነገር የሚጸና ልጆቹንም በዚያው ልክ ያስተማረ ሁሉንም ሰው የእግዚአብሔር አፍጡር ነው ብሎ የሚያምን ልዩነት ከውስጡ የጠረገ ለዚህ እምነቱ ደግሞ በጊዜዎች በሁኔታዎች የማይለወጥ እና የማይናወጥ አቋሙን ያሳየ ይህንን እሴት ለልጆቹ ያስተማረ በአስተሳሰባቸው የተከለ አባት ነው። አሰግድ የሰው ልጆች ጉዳት የሚሰማውና የሚያቃጥለው የሰው ችግር ከራሱ በላይ ሆኖ የሚሰማው ለዚህም ደግሞ የራሱን ትቶ ለሰው የሚያደርግ በተለይ ደግሞ ሕጻናት ተጎሳቅለው ሲያይ ልቡ የሚከዳውና አልቅሶ አልቅሶ የማይወጣለት ስብእና ያዳበረ አባት ነው። ምስክርነት አንድ ጊዜ የማስታውሰው ለቤታችን አንድ ጊዜ የማስታውሰው ለቤታችን እጅግ በጣም የሚያስፈልግ ግብዓት ተፈልጎ ለመግዛት ይወጣል። እግረ መንገዱን ሲሄድ አንዲት ሕጻን ታዳጊ አስፋልት ስትጠርግ ያያታል። ተጠግቷት አንቺ ለምን አስፓልት ትጠርጊያለሽ? እድሜሽ ለስራ አልደረሰም ብሎ ቢጠይቃት፣ አይ እኔ ዛሬ እናቴ ታማኒ ከትምህርት ቤት ቀርቺ የሷን ተራ ለመሸፈን ነው የምጠርገው ብላ ብትመልስለትም ይህን መቆጣጠር አቅቶት የሄደበትን የገበያ ጉዞ ሰርዞ ገንዘቡን ሰጥቷት ባዶ እጁን መምጣቱን አውቂ፣ የታለ የተገዛው? ብለው ያጋጠመውን ነገር ነገረኝ። ይቅርብን ዛሬ ለሚገባው ሰጥቻለሁ ያለኝን አጋጣሚ አስታውሳለሁ አሰግድ ለትዳር አጋሩ ታማኝ መካሪ እውነተኛ ረዳትና ሙሉ ባለ የትዳር አጋሩን ከልብ የሚያፈቅር ስብዕና ያለው ተወዳጅ ባል ነው ረጅም እድሜ ለውዱ ባለቤቴ ከማሚ አሁን አይንህን የምፈታበት ጊዜ ደርሷል

ለውድ አባታችን እሷም ደግሞ ለውድ ባሌ ብላ ያደረገችው ፕሮግራም ነው። አባታችን ስላለህልን እናመሰግናለን። እንወድሃለን ከአባትም በላይነ እውነት ለመናገር የአባትነትን ቦታ አባት ምንድን ነው ጥቅሙ የሚለውን የአባትን ጥቅም ያሳየህን አንተ ነህ። አባት ምን እንደሆነ ያወቅ ነው በአንተ ነው እና አባታችን በጣም እንወድሃለን። ኑርልን፣ ከዚህ በላይ ረጅም እድሜ እግዚአብሔር ጤናና እድሜውን ይስጥ። እንወድሃለን አባታችን እንወድሃለን፣ ረጅም እድሜ ኑርልን። አባቴ በጣም ነው የምወድ። እኔ እንጃ ግን እኔ ስናገር በጣም ነው በቃ እንበይ የሚመጣው በቃ። የአባትነትን ዋጋ የአባትነትን ምንነት ያወቅኩት ባንተ ነው አባቴ። በጣም ነው የምወድ። በጣም ነው ማከርብ የኛን በቃ ወግ ማእረግ እንድታይ ነው የምፈልገው። እኛ አድገን እስከ መጨረሻ በቃ አንተን ማስደሰት ነው የምንወደው። አባቴ በጣም ነው የምወድ። እና አስዬ፣ ለኔ መልካም ባል ለልጆቼ መልካም አባት ሆነ እስከዛሬ ድረስ አብረሀኝ ስላለ በእውነት እግዚአብሔር አምላክ በዚህ ከሁሉም በፊት ክብር ይገባዋል። አስዬ፣ ደግሞ ይሄ ያንስባሃል ቢሆን ከዚህ በላይ ላንተ ይገባሃል። በጣም መልካም አባት፣ መልካም ባል፣ ምርጥ ስብና ያለ ይሄ ነው ማይባል ሰራህ እግዚአብሔር በውስጥክ ያለ በእውነት በጣም ነው የምወድ። ድሜ ጤናውን ይስጥ ከዚህ በላይ ርዘምልኝ የብረት ምሰሶ ያርግልኝ የማትሳል አድሚኒስት በጣም ወደሃለሁ። እግዚአብሔር ያክብር እኛን እንደዚህ እንድንሰበሰብ ዛሬ ላይ እዚህ ጋር እንድንደርስ ሰብስበክ ያስከናንተነ ና እግዚአብሔር አምላክ በእውነት በምንም ነገር ክፉ አይንካክ። በጣም ነው የምንወደ። እንግዲህ ቤተሰቦች ያው ፕሮግራማችን የተከታተላችሁ ነው ያው እናንተም ፍቅራችሁን ግለጹለት ምክንያቱም ያው ብዙ ጊዜ ቪዲዮ ላይ ምናምን ታቁታላችሁ እና በጣም መልካም አባት መካሪ የሀገር ሽማግሌ ነው እና በጣም ነው የምንወድ አባታችን እና አሁን የተዘጋጀል ወንበር አለ ቁጭ በል እዚህ ጋር ባሌ እወድሃለሁ ይላል። እንግዲህ ሚስት ለባሏዋ ያላትን ፍቅር፣ የማይቋረጥ ፍቅር፣ ለረጅም ጊዜ አብሮ የቆየ። ስለ እናንተ ብዙ ነገር ተወርቶ አይጠገብም፣ ብዙ ነገር ይወራል። እና የምሬ ነው የምላችሁ፣ አባታችን ከአባት በላይ ነው። ከመበተን ሰብስቦናል እንድንኖር ተስፋ እንዲኖረን በጠፋን ጊዜ የጠፋንበትን ነገር እየመከረ እያስታመመ ማለት ይቻላል ከመምከርም አርፎ እያስታመመ ለዛሬዋ ቀን እንደርስ አርጎኛል። በኔ ህይወት ላይም ብዙ አሻራ አለው እና ዛሬ ለዚህ ቀን ስለደረስን እግዚአብሔር ይመስገን። ሁሌም ለአባት ምስጋና ይገባዋል። ብዙ ሰዎች ብዙ ጊዜ እናትን ነው የምታመሰግነው ትሉኛላችሁ፣ ግን አባትን ምን ብላችሁ፣ ምኑ ምኑ ማይመሰገን ነገር የለውም ብዙ ነገር ይመሰገናልና፣ ያው ሁሌም አባት እግዚአብሔር ያክብርልኝ፣ ኑርልኝ ማለት ፈልጋለሁ። አንቺ ግን ሐሳብሽን አልገለሽም። ደንግጣ ነው የት ሰው አይ፣ እኔ ብዙ ሀሳብ ገልጫለሁ ብዬ ነው ያው፣ አስዬ በህይወታችን ላይ በጣም ብዙ ነው ነገር ነው ያደረገው። እኔ አብሶ በእውነት የድሮ ማንነቴ ተቀብሎ ማለት እንዲናት እንዲናት እንዲናት ዛሬ ድረስ ብዙ የሚወሩ ወሬዎች አሉና ያኑን የሚወራውንም ወሬም የሆነውንም ያልሆነውንም ዛሬ ሰዎች ብዙ ይላሉና ያንን ሁሉ ድክመቴን የቱ ጋር ምን ስሰራ እንደነበረ እያወቀ፣ ምን ሳደርግ እንደነበረ እያወቀ ያን ሁሉ ነገር ችሎ ያንን ድክመቴን ያንን በቃ ማለት በእውነት ነው የምላችሁ እግዚአብሔር አገናኝቶን እንጂ የሱ ያለበት ሁኔታና እኔ ያለሁበት ቦታ ያ እኔና እሱን የሚያገናኘን ቦታ አይደለም። እውነት እና እኔ መጠጥ ነበረ የምሰራው በሰዓቱ አረቂ ነበር የምሸጠው፣ ጠላ ነበር የማላፍርበትን ስራ ነው ዛሬ የምናገረው። ለምን ልጆቼ መግቤበት አለው አልብሼበት አለው አስተምሬበት አለው። እንደዛ ነበረ የምሰራው። ያንን ሁሉ የኋላይን ብዙ ነገር ችሎ፣ በቃ ይሄን ሁሉ ነገር ዛሬ ድረስ የሚባሉ ነገሮች አሉና ያንን ሁሉ ነገር ተቀብሎ ድክመቴን ችሎ ሚስቱ አድርጎ ሲቀበለኝ በእውነት እኔ በቃ እኔ ምንም ማረም የምለው ነገር የለም። በቃ ማለት በቃ እኔ እንጃ ተናግሬ ራሱ የሚወጣልኝ ነገር አይደለም እና ከዛ ነገር አንስቶ ዛሬ ደግሞ ልጆቼ ከክራይ ክራይ እንኳን እንዳይዘዋወሩ በአቅሙ ያለውን በደሞዙ ማመቻቸት ያለበትን ነገር አመቻችቶ ልጆችን ሰብስቦ ይዞ በቃ በእውነት ይሄ ነው ማለት ይከብደኛል። እና አስዬ እግዚአብሔር ያክብር፣ በቃ እኔ ሌላ ምንም አለ። እኔ ስናገር እግዚአብሔር እያየ ነው፣ እና እሱ ያክብር ነው ምለው። በቃ በእውነት ከዚህ በላይ ክብር ይገባዋል። ይህን ነው ማለት የምችለው። አመሰግናለሁ። ቤተሰብ እንደምናላችሁ ደህና ናችሁ ወይ? እንዴ ጤናችሁ እየበራታችሁ ነው ወይ? ዛሬ እንግዲህ ፍጹም በጭንቅላሴ ውስጥ የሌለ ነገር ያላሰብኩትን ነገር መዲ ያው እያከናወነ ያለ እኔ እንደዚህ እንኳ ይሆናል ብዬ በፍጹም አልጠበቅኩም ነበረ። ምናልባት እኔ አንድ ቀን ለቤተሰቦቼ ያሳለፍኩበትን ያሳልፍኩበትን የህይወት ውጣ ውረድ ገልጻለሁኝ ብዬ አስብ ነበር እንጂ እንደዚህ የምስጋና ፕሮግራም ተዘጋጅቶ በዚህ መልክ እንደዚህ ማዕረግ ባለው ሁኔታ በፍጹም አልጠበቅኩም ነበረ ለማንኛውም እድዬ እግዚአብሔር ይስጥሽ በጣም አመሰግናለሁኝ ውዷ ባለቤቴ እጅግ አድርጌ ነው በጣም መወዳት የህይወቴን መንገድ እያቀናችልኝ ተስፋ እንዳይ ተስፋ እንድሰንቅ እንደገና ህይወት ለካ መቀጠል ይቻላል ብዬ እንዳስብ ያደረገኝ የመዲ ፍቅር የመዲ ምክር ከጎኔ መሰለፏ በከፋኝ ጊዜ አይዞህ በርታ እንዴ ገና ነው ያለችኝ፣ በተደሰትኩ ጊዜ የደስታ የተካፋይ ሆና ይሄው እንግዲህ ረጅም ጉዞ ከሷ ጋር መተናል። ይህን አስባ እሷ በማድረጓ እውነቴን ሎ እግዚአብሔር ይስጣት የኔ ልበ ብርሃን። ልብሽ ብሩህ ይሁን የሽበት ሁሉ ይሳካልሽ ሀሳብሽን ሁሉ እግዚአብሔር ያሟላልሽ እንደምታውቁት ያው የብዙ ልጆች አባት ነኝ እውነት ነው እንደገለጸችው ትክክል ነው ለነዚህ ልጆቼ አንድም ነገር ሳልደብቅ ያለኝን እንደዚህ ለነገ ላስቀምጥ ሳልን ዛሬ የተገነባ ህይወት ነገ እንደገና ሌላ ህይወት ይቀጥላል በሚል እምነት ልጆቼ ላይ ሳላጓድል ያለኝን ነገር እያስተማርኳቸው እያሳደግኳቸው ፍቅር እየሰጠኋቸው ከሁሉ ነገር ደግሞ በህይወት ጉዟቸው የሚያስፈልጋቸውን የምክር አገልግሎት በመስጠት እያቀናኋቸው እገኛለሁኝ። እግዚአብሔር እድሜ በሰጠኝ ቁጥርም ደግሞ እንደዚሁ ለልጆቼ ማድረግ የሚችለውን ነገር ሁሉ እያደረግኩ ያው ጥሩ ስብዕና እንዲኖራቸው ለማድረግ እሞከራለሁኝ። እግዚአብሔር ለዚህ እድል ስላበቃኝ በእውነት በጣም አርጌ ነው የማመሰግነው። ይህንን ፕሮግራም ላዘጋጃችሁ መዲ፣ ለልጆችም እዚሁም ደግሞ የልጄ ፍቅረኛም ከጎናችን ዛሬ ሆና ይህንን ሴሌብሬት በማድረጓ እጅግ አርጌ በጣም አመሰግናታለሁኝ። ሁላችሁንም ለሰጣችሁ ያስተያየት አመሰግናችኋለሁ። በዚህ አጋጣሚ ደግሞ ወደፊትም ቢሆን ለልጆቼ ለመዲ ያለኝን ኮሚትመንት አረጋግጣለሁ። እስከ መጨረሻው ጊዜ አብሬያችሁ እንደምሆን በጣም እርግጠኛ ነኝ። እጅግ በጣም ደስተኛ ነኝ። በህይወቴ እጅግ በጣም ደስተኛ ነኝ። ለቤተሰቦችም ለሌሎቻችሁም እንደኔ ያለ የማታ ህይወት የማታ እንጀራ እንዲሰጣችሁ ጸልያላችኋለሁ። በጣም አድርጌ አመሰግናለሁ። አሁን በመቀጠል ያው ኬኩን ባሌ ወደሃሉ ይላል፣ ባልና ሚስት ሆናችሁ ከዛ በፊት ቸኩዬ ስለገዛውኝ አልታሸገ ማስዬ

አሁን በመቀጠል ቤተሰቦች፣ ባልና ሚስቶች የኬክ ቆረስ አይኖረናም ልክ ልንፈርግ ነው። ፕሮግራሙን እየመራ ያለሁት ተይማዬ፣ እባካችሁ ኬኩን ቆረሱልን። የአብርሃም እና የሳራ ያድርግላችሁ። አንድ እምላችሁ ነገር አለ ቤተሰብ፣ በዚሁ አጋጣሚ ማሚ አምሳኬ ገብታለች። ኮንግራ በላት እናከብራለን እ ቤተሰብ ይሄ ሀምሳኬ የመግባቱ ጉዳይ ያው የእኔ ብቻ አይደለም፣ የእናንተ ድካም፣ የእናንተ ጥረት፣ የእናንተ ልፋት ያለበት ነገር ነው። በእውነት እኔ ብቻ አይደለሁም። እናንተም እንኳን ደስ አላችሁ። በእኔ ሀምሳኬ መግባት የተደሰታችሁ ሁላችሁም እንኳን ደስ አላችሁ። እንኳን አብሮ ደስ አለን እላለሁ። እንግዲህ አብረን እናከብራለን በቅርቡ ሀምሳኬውም ማለት ነው። አ ቤተሰብ ይሄን ይመስላል። ላስ እያዘጋጀ ነው ይሄንን ነው። ሁላችሁም ደግሞ እንደዚሁ አባቶቻችሁን ማመስገን ያለባችሁ ሰዎች በጠቅላላ ሳያመልጣችሁ፣ ሞት ዛሬ ነገ ሳትል ትመጣለች። ባላችሁ አጋጣሚ፣ ባላችሁ ነገር፣ ባላችሁ ጊዜ ሁሉ አባቶቻችሁን አመስግኑ። ሚስቶችም ካላችሁ እንደዚሁ ባሎቻችሁን አመስግኑ። ባሎችም ሚስቶችን አመስግኑ። እንግዲህ ያው የኔዎቹ መቼም ከዚህ ትማራላችሁ ያስባለሁ። ስለዚህ ይሄንን ይመስላል የአሁኑ ፕሮግራምና፣ በጣም እንወዳችኋለን እንወዳችኋለን። ከጨረሳችሁ አንድ ሐሳብ ላስተላልፍ እሺ። ቤተሰቦች አሁን ይሄ ማስታወቂያ ነው። የዩቲዩብ ስልጠና ጀምረናል። ሁላችሁም ባላችሁ ስልክ ባላችሁበት ስፍራ ተምራችሁ በስልካችሁ ዩቲዩበር ቲክታከር፣ እንዴት የቲክቶክ ቪዲዮ ይቀረጻል፣ እንዴት ኤዲት ይደረጋል፣ እንዴት የዩቲዩብ ቪዲዮ ይቀረጻል፣ እንዴት ኤዲት ይደረጋል የሚለውን ኮርስ ከሐምሌ ሁለት ጀምሮ ስለሚጀምር ፕሊስ በጊዜ ተመዝገቡ ለማለት ወዳለሁ በ0916768667 ላይ ደውሉልን። እናመሰግናለን ይጨርሻል እሺ። ቤተሰብ፣ እኔም በጣም አመሰግናለሁ። ተባረኩ፣ ሰላም ሁኑልኝ።